ይጅ ደ ብኮተቀጥቻለ ራሰ በራዊ ነው እውጥቼ ይ ወይኔ፣ ራሴን አመመኝ። ገብሬን ስስቅ አይመለክተኝም። የቅጣቷን ትከታ እኔም ብታገኘኝ አትለቀኝም። ይጂ አምርብሻል። ይጂ ተደፍተሽ ቅሪ ጸጉሽ ወደ ኋላ ነው ስለ ዲቦራ ማርያምን ነይ ውጪ። በቃ አንድ ወጣሽ ሴት አባቱ። ዲቦራ ማን ምን አባቱ ያመጣል? ነይ ውጪ። ሁሉ ተመላልቶ የለ እንዴ፣ ቂጡ ሁሉ ሳይቀር ተመለጠ። ያምርብሻል። ማርያምን ማርያም ነይ ውጪ። ሰባት ስላለመድንሽ እኮ ነው አሁን እንደዚህ ምትዩ። እኔ እንኳን ስላለመዳችሁ ነው እንጂ ፀጉሬ ባውጣላችሁ ረጅም ነው፣ ግን አለመዳችሁም። ለዛ ነው ነይ ውጪ። እኔ ዲቦራ ማርያምን ውጪና ወደኋላ አድርገሽ ስለ እግዚአብሔር ብለሽ ለምኜ እኔ ያለም ነው። አላ አላ አላ። በቃ ይሄ ዲና ዱቄትሽን ተቀበል ዳይ ዱቄትሽን ተቀበል። አልፈልግም። ትላጭ። ይሄ ቀላል ቅጣት አይደል? ጊሲ ቀላል ራሷ። አሁን በቃ አንዴ እኮ ታይተሻል፣ ውዴ። ከዚህ በኋላ ምን ትፈልጊያለሽ? አንዴ እኮ ታይተሻል። በቃ ይሄ የፈለገው ነገር ይምጣ ነው። እቺ አስተውኳል መስልኩ በፀጉሬ ይስማው በይ። አሁን ለምን ሁለት ደቂቃ ሙሉ ለምን ሄጂ ያለች መገዳደል ብለሻል፣ እንገዳደላለን። ሂጂ

ዲቦራ አንዴ ወጥተሻል፣ ሪከርድ መደረግሽ አይቀርም ከዚህ በኋላ ምንድን ነው የምትደበቂው? እኔ እኮ ያልገባኝ ነገር ነጋውን ቅጣት ነገም አሁን ይህንን ያዩና ይህንን ተቀጭ ሄዱሻል። ስለዚህ አንደኛሽ እንድፍረ ብለሽ ውጪ፣ ከዛ በኋላ አንዴ ሪከርድ ይረጋል ይረሳል። በቃ ምንድን ነው ሂጂ ዲቦ ማርያምን። የድሮ ፎቶሽ፣ የድሮ ፎቶሽ፣ የድሮ ፎቶሽ እኮ በጸጉርሽ ነበር የምትወጩ። ሂጂ አስጠላሽን፣ ቤታ በጌታ ዛሬ አስጠላሽ፣ ዲዝ አስጠላሽ። እንዲምን አርጊ ነው ምትለኝ? የመገዳደር ጨዋታ ብለን ጋይስ ገባን። ወገኖቼ ሰጡኝ፣ አሸነፍኩ። ነይ ከታስ ሸንት ምን አገባኝ ማክሽን። እኔ ግን ተመልከቱ ሰዎች አላችሁ፣ አስተውሉልኝ እያሞላቀኩ ነው ምቀጣት እሷ ግን ስትቀጣይ መዳን ለምን እርራ የላትም። ቤቢ ሄር እንደዚህ ኤጅ ነገር እንደዚህ አውጭለት እሺ ቤቢ ሄድሽ ነው አውጩ ታይምን ቤቢ ሄር አለኝ ልጅ ኋላ ኋላ ሄር ነው ያለኝ። ትምጣ ሺ ትምጣ ጋይስ ልትወጣ ነው መሰለኝ እኔ እኮ ፀጉሬ እርጥብ ነው ራሱ ጋይ ፀጉሬን ተመልከቱት። ፀጉሬን ይት ግንባሬ ግን ማለት ነው ቪሜንትናል

እሺ በደንብ ቅጫት፣ ትድኛላችሁ። እሷም መች ወጣ? ይሄ ሴትዮዋ ምን ቀን እኔ ጸጉርሽን ተቀጫ አልኳት። ውጭ በቃ ማርያም፣ እንዲቦራ የመጣው ይምጣ። ውጭ በቃ አየሁ አሲሰሽዋል። ፀጉር አውጥተሽ ተሽሏል። አሁን ውጭ፣ ይጂ ጨገረሽን አበጠርሽ ቢሆን ውጭ ይሻላል። በምንስበሽ ነው እዚ ጋር መጣሹ? ተጠጊ ተጠጊ። በምንስበሹ ነው ዲቦራ? ያውና ጸጉር እንዲ ጎተተሽ አብጥተሽ ሞለ። ተጠጊ እውነት ያምርብሻል። ነይ ተጠጊ፣ ተጠጊ። እንደው ጋይስ በጣም ሩቅ ነሽ። በቃ አንቺ ሴትዮ ፀጉርሽን ወደኋላ ፀጉርሽን ወደኋላ። ዲቦራ ቀና ብለሽኝ። እኔ አሁን ስቀጭኝ እንዲህ ባለግጥ እንዲ ፀጉሬን ባወጣጣ ምን ይሰማሻል? ይሄን ብቻ እኔ አሁን ትምህርት እንዲሆንሽ ነው። ምን ይሰማሻል? ያምርብሻል፣ ያምርብሻል ኮ እግዚአብሔርን፣ ያምርብሻል። ዲቦራ በቃ ያምርብሻል። ልጅ እንደው ማስመሰለች

ስትቀጪ ቶሎ ቶሎ ላጥ ላጥ ላጥ ካላልሽ ካላች ትቺሽ ወጣና እዛው የምትለጣለጭበት ላይ ተተለጣለች። ለጥ ቀጥ ብለሽ ፍጥን ፍጥን ፍጥን ፍጥን ፍጥን ፍጥን ፍጥን ያለቅጣት ዩማ፣ ዛሬ እንደውም ዊግ እንዳታረጊ ዩማ እንዳታረጊ። እንደዚህቹ ቀጥ ያምርብሻል። በቃ እንደዚህቹ ቀጥ ሻወርን፣ በዚህ በፀጉርሽ ግቢ ዊጎቹንም አታበላሺ። ሻወር ኔክስት ትገበያለሽ፣ አታበላሺ አሁን ጌሙን ጀምሬ ትለምኛልሽ ስለ መድኃኔ ዓለም ስለ እግዚአብሔር ቸግሮኛል፣ ስጡኝ ስጡኝ። ያያያችሁ አትለፉኝ ለማይነኝ የርስም ብረሽ ትለምኛልሽ ቃይ እንዳይቀጥ ጀምሬ። አሁን ጌሙን ቀረብ ብብሪ ውዲ፣ ቀረብ አይዞሽ፣ አይዞሽ፣ አይዞሽ፣ የእኔ እናት አይዞሽ፣ ማይዞሽ። በይ ልመና ጀምሪ፣ በይ ልመና ጀምሪ፣ ለምኝ፣ በይ ለምኝ፣ ለምኝ ኛማ ትዩዋ ጤነኛ አይደለች። ምን ለምኝ? ችብሩን ስ ለምኝ ምን እያልኩ ነው የለምነው? ኦኬ፣ ቅጣቱ ነው እና ታዲያ እና ታዲያ ቅጣትሽ፣ ፀጉርሽ ወደ ኋላ ልትፋርገሽ፣ ጭራሽ ደግሞ አስምራሽ መጣ። ፀጉርሽ ወደ ኋላ ልትፋርገሽ፣ ወደ ኋላ ተቀምጠሽ ስለ እግዚአብሔር ቸግሮኛል ስጡኝ እያልሽ ለምኝን ያልኩሽን ሂጂ፣ አትፍሪ፣ ሂጂ

ያምርብሻል ተይው፣ ጀሜና አጣፊ ዝም ብለሽ ለምኝ። ቤታ ጌታ ነገር ይከርድ ላይ እኔ ግን ጥጥ ገባጣል ምሰልና፣ አቦቼ ምን ፎከስ ታስደርግ? ምን ነው ጌሙ? ምን ጫውተው ከዚህ ሴትዮ ጋር ስትፈልጊ፣ ገደል ግቢ ጋይ። ስንት ሰዓት ሙሉ የፈጀችው

ጋይስ ሽልሉ ስለ መድኃኒዓለም ስለ መድኃኒዓለም ስለ ክርስቶስ ስለ ክርስቶስ ስለ ስለ ማርያም እንዳላገኝ ዘጠኝ ያልኩሽን ቅጣት ነው። ቃል በቃል ዳቦሽን አሳይ በቃል የኔናት የኔ ፍቅር የኔናት የኔናት የኔና ጋይስ ሌሎቻችሁም ቺፕሩን እንጠቀመው ቺፕሩን እንጠቀመው። እዚህ የኔ ፍቅር አስር ሺህ ንግባ። እውነት እኔን ህመሜን አይታችሁ ስጡኝ። ህመሜን እንዴ ተዳርቄ ነው? ቅጣት ምቀጣት ህመሜን ይያያችሁ

አስር ሺህ ጋይስ ሁለት ሺህ ነው የሚቀረን። እንደምንም ብለው ሁለት ሺህ ው ቢሆን ሁለት ሺህ እንገባለን ሳሙኝ ገባ፣ አየሁት። ሳሙኝ ሳሙኝ ይመላልሳል። ያ 5000 5000 ይገባይ ጋይ 5000 ይገባይ 5000 ይገባይ 5000 ይገባይ፣ ሄዱ ጋይ 5000 ይገባይ። እኔ እንትናውን ስትቀጣኝ ያላችሁ እናቴ ትሙት ይጨክልባታል። ማርያምን ምንም ብትል አልሰማትም። ት ለምን ጋይስ ቅጣቷን አትቀጣ? እንዴት እንደማሾፍ ትወራሽ። ጸጉርሽ እኮ ቁመቷ አይደል ነው ብዛቱ። ሁሉም ሰው ቴንኪ ቴንኪዩ ሶ ማች እኔ ፍቅር አመሰግናለሁ። እኔ መልካም አመሰግናለሁ። ሴት ነው እኮ እዚህ ቤት እኮ የሚመጣው በሴቶች እኮ ነው የተከበብኩት። ደስ የሚለው ነገር ሴቶች ለሴቶች እንተባበር እንጂ ወንዶችማ እንደሆነ አንድማ አበባ አይሰጡ። ወንዶችማ እንደሆነ አንድም አበባ አይሰጡ። ሂዱ ሂዱ ሂዱ ሂዱ። ሳሙኝ። አስር ሺ ነው የሚያስፈልገን። ዲቦራ መልመድ አለብሽ እናቴ በሁለት የሃይ ስኩል ተማሪ መሰልሽ። ለይበቃ ተንነጦቹ ተማሪዎች ማርያምን አየሻ! የጸጉር ልዩነቱ ልጅ እንደሚያስመስል ፊት ላይ እህ ማርያምን፣ ዊ በጣም ትልቅ ሰው ነው የሚያስመስለው። በጫማ ገመድ ነው እያሰርሻለሽ ያለሽ። ምን ይኮ መታወዝ ነገር ነው እንኩ በምን በሆነ ነገር ነው መጠቀል ቁጥር ትሩን ነቅዬ

ማርያምን ላምዱ ነበረ ለመቱ በጣም ልብ ያዝን ነበር። ጌታ ምስክሬ ነው፣ ልብ ያዝን ነበር። ስሙ ልንገራችሁ፣ ስሙ ልንገራችሁ። አዳም ጥንዶች፣ አዳም ጥንዶች፣ አዳም ጥኝኔ ፍቅሮች። ዋን ዚሮ ለና አንድ ከቀረ እናቴ ትሙትን ሲሪስ የሆነ ቅጣት ነው መቀጣት እግዚአብሔርን ውሃ ውስጥ እየወሰድኩ ነክራታል ምናምን እንቢ ብትል ይው ሰምታችኋል። ወደ ኋላ ለምጠጭ ስራ ሰዓት ለጥፋ መጣች። ዝም አልኩኝ ዝም አልኩኝ። ያሁኑን ግን ማለት ነው፣ ያሁኑን ግን አልሰማትም። እግዚአብሔርን እሷ አትለቀኝም እኮ ጋይስ እኮ ግን። እሺ ምን ላርጋት? እሺ፣ እሺ ምን ላርጋት? ተቀጪ አልኳት። አትቀጣም፣ ትጨቃጨቃለች። ምን ላርጋት እሺ ግማይም ገይታ ሂጂ። እሺ ተቀበይን ተቀበይን። ኢየሱስ እኔ እንደዚህ መልመድ አልልሽም ዲቦራ። ቅልል እኔም ላውልቅልሽ፣ አብረን እመላጣን ነው። ቅልል አላለሽም? አዎ ቅጣት። ቅጭኝን ላውልቅልሻል። ውልኬ አድርጌ ልንጠጥ

በቃ በስነስርዓት ተቀጭ አርጊ። ያልኩሽን ነው የምታደርጊው አንቺ የፈለግሽን ሳይሆን እኔ ቤታ የመረጥኩትን ነው የምታደርጊ። አምስት ጆጉ ኋላሽ ለድፊካል ምስትከልባችሁ ነገር በጣም ነው ግን የሚያስጠላብኛ። ኖ አያስጠላብሽም። ሌላ ሰው መሰልሽ። ያምርብሻል ግን ሌላ ልጅ ነገር በ በቃ ሌላ ሰው አለመድኩሽም። አሁን እኔ አለመድኩሽም። አይቼሻለሁ እኮ በጸጉርሽ ግን አለመድኩሽም። ማርያምን አለመድኩሽም እንጂ ይሄ የሚያስጠላ ምናምን አይደለም። ሌላ ሰው መሰልሽ ልጅ ነገር በቃ ሌላ ሌላ ልጅ መሰልሽ፣ ሌላ አንድ ፍሬ ልጅ ኬታ ሌላ ሰው፣ በቃ ሌላ ልጅ መሰልሽ። ትንሽ ድክ ድክ ምትል አንቺ ዊግ ሰው ያተልቃል ግን ያምርብሻል ዲቦራ፣ እግዚአብሔርን አያስጠላብሽም። ዛሬ ራሱ ሄለና አይቻው ልቀት። ሰዎች በጸጉራቸው ሲሆኑ ፊት ይለውጣል፣ ስላለመድ ናቸው። ግን ይሄ እንደዚህ የሚያስጠላ አይደለም። ማርያምን ያምርብሻል። ይሁን በቃ ተዩ እለፊው

ሽን ንግባ። በቃ እንደምንም ብለን እንደምንም ብለን እንደምንም ብለን እንደምንም ብለን በቃ እንደምንም ብለን ጋይስ፣ አስር ሺ ንግባ፣ በማርያም አስር ሺ እንደምንም ብለን ንግባ። እንደምንም አታውሪኝ፣ አንቺ ሴትዮ አታውሪኝ። ጋይስ፣ ደብሉን እንጠቀም ደብሉን። ግላፍ ልቀቁልኝ፣ ግላፍ ልቀቁልኝ፣ አንዳችሁ ግላፍ ልቀቁልኝ። ማን አለ ማን አለ? ፖሚ ግላፍ ልቀቅልኝ፣ ፖሚ ግላፍ ልቀቅልኝ ፖሚ ግላቭ ልቀቂልን ጋይስ፣ እንደምንም ብለን እንደምንም ብለን አስር ንግባ እንግባ አስር ሺ ካልሆነ አይቀጡሽ ምን እናድርግ? ፖሚ ልቀቂ እስኪ አንድ ካለሽ፣ እንደምንም ብለን አስር ንግባ እንግባ ጋይስ ያለ አስር ሺ ቅጣት አንቀጣም ብለዋል አውጀዋል። እንደምንም ብለን አስር ሺ እንግባ ጋይስ፣ እንተባበር እንተባበር እንተባበር። ሲሞርክ እናድርገው። ውሀ ውስጥ ነው የምከታት ከነዚህ ፀጉሯ እንደምንም ብለን